በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳዊ ሆነ የተሰኛችሁ በመላው ዓለም የምትገኙ ኦርቶዶክሳን በወደደ እና በፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ፣ እንደምን ስዋላችሁ፣ እንደምን ሳመሻችሁ። አሜን። እግዚአብሔር ስሙ ፈጽሞ ከምድረስ ካሪያም የተመሰገነ ይሁን ቅዱሳን ሰማዕታት ደናግል፣ መነኮሳት ቅዱሳን መላእክት እናታችን ቅድስት ድንግል ማርያም ንጽሕተ ንጹሐን የሁላችንም መቤት ሁሌም ዘወትርም ሱማ ከምድረስ ካርያም ድረስ የተመሰገነ የከበረና ከፍከፍ ያለ ይሁን። እግዚአብሔር አምላክ በቸርነቱ ወምሕረቱ ጠብቆ እዚህ ሰዓት ጊዜ ያደረሰን የአባቶቻችን አምላክ የኛም አምላክ ስሙ ለዘላለም የተመሰገነ ይሁን። እንደ ኃጢአታችን ብዛት ሳይሆን እንደ ቸርነቱ ጠብቆ በምሕረት በቸርነት የሚጠብቀን የእግዚአብሔር አምላክ እኛን ከክፉ ነገር እንዲጠብቀን የእሱ መልካም ፍቃድ ይሆንልን። እግዚአብሔር እንደወደደ እንደፈቀደ የመጋቢት 14ን ቀን ስንክሳር ማንበብ እንጀምራለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም፣ መጋቢት 14 በዚች ቀን በእስክንድርያ ያለተሾመል አባቶች ሰባ አምስተኛ የሆነ የእስክንድርያ ሊቀ ጳጳስ ቅዱስ ቄርሎስ የረፍቱ መታሰቢያ ሆነ። እርሱም በምግባር ፍጹም አዋቂ ሆነ። ሀገሩም ፍዩም የባለ አርበሱ ቅስና ተሾመባት ነበር። ከዚያም ለቆ ወደ አባ ፊቅጦር ገዳም ደረሰ። እርሱም ከምስር ከተማ ውጭ የኢትዮጵያን አዘቅት የአባ ግድብ አለበት ነው። በዚያም ታላቅ ገድል የተጋደለ ብዙ ዘመናትን ኖረ። ብዙ መጽሐፍትም ተምሮ ትርጓሜያቸውንና ምስጢራቸውን ጠንቅቆ አወቀ። አሸናፊ ወደሚባለው ንጉሥ አደባባይ ቀርቦ የእስላሞች ታላቅ ሊቃውንቶች ናቸውንና ከምሁሮቻቸው ውስጥ መምህሮቻቸውን ተከራከሩት። ጠቃሚ የሆነ እውቀትንም የተመላበት መልስ አገኙ። የሚጠይቁትንም ሁሉ በመልካም አመላለስ ነገራቸው። ከዚያ በኋላ የእውቀትና የቅድስና ዜናው በተሰማ ጊዜ ያለ ፍቃዱ ይዘው በእስክንድርያ ሊቀ ጵጵስና ሹመት መንጋውን ጠብቅ ጠበቀ። በጸሎቱና በቅዳሴው ያገለግሉ ዘንድም ለካህናት ስርዓትና መመሪያም ሰራ። የአባት በሌቀ ጳጳ ሰባት አመታት ከዘጠኝ ወር ከአስር ቀኖች ኖረ። ከቀኑም በሶስት ሰዓት አረፈ። በምስክርነት አደባቢን ተቀበረ። በጸሎቱ የምትጌ በረከቱ ከኛ ጋር ለዘላለሙ ይኑር አሜን። በዚህች ምለክ ከአረጋውያን ፍጹማን መነኩሳት ውስጥ አንዱ አባ ባጥል። ይህም ቅዱስ ሰው አባ ዮሐን የተባለ አበ ምኔት በመነኩሳት ላይ ነገርን ሰሪ እንደሚቀበል በሰማ ጊዜ ባቱን ትቶ ወደ እስክንድርያ መጡ። የሴት አዳሪዎችንና ያመንዝራዎችን ሁሉ ስማቸውን ጻፈ። ከኪራይ ሰራተኞችም ጋር ሲሰራ ይውላል። ደሞዙንም በተቀበለ ጊዜ የሽምብራ ቂጣ ገዝቶ ይበላል። የቀረውንም ገንዘቡን ይዞ ወደ አንዲቱ ሂዶ ይሰጣታል። በዚች ቀን ከዚች ጋር አድራለሁና ራስሽን ለእኔ ያዘጋጅ ይላታል። ከኃጢአትም ሊጠብቃት ከእርሷ ዘንድ ያድራል። ሌሊቱን ሁሉ ተነስቶ ሲጸልይ እና ሲሰግድ እግዚአብሔርም ሲለምን ያድራል። ሲነጋም ስራውን ለማንም እንዳትገልጣ ምሏት ወደ ተግባሩ ይሄዳል። በየእለቱ ወደ አመንዝሯቹ እየሄደ እንዲያደርግ ነበር። በአንዲቱ ሴት ሚስጥሩን ገለጠች። ጋኔንም ይዞ አሳበላት። ሰዎችም ስለዚህ ክፉ ሽማግሌ ክፉ ስራ የለበትም ብላ ዋሽታለችና እግዚአብሔር መልካም አደረገባት ተባባሉ። እሷም እንዳመነዘረ ገንዘብ በመስጠት ከኃጢአት ይጠብቀናል እንጂ ነውር የለበትም ብላ ነበርና፣ የቀሩት አመንዘሯች በእሷ ላይ የሆነውን ባዩ ጊዜ ደነገጡ። እንደሷም እንዳያብዱ እውነቷን ነው ማለት ፈሩ። እርሱም ይችስ በገሌ በገሌ ለትጠብቀኛለች ይል ጀመር። ሰዎችም ሁሉ ያሙት ጀመር። እሱም እንደ ሰው ሁሉ ስጋ የለኝም ወይስ እግዚአብሔር መነኩሳትን ተቆጥቶ በፍትወት ተቃጥለው እንዲሞቱ ትቷቸዋል አላቸውን እርሱም ልብስን ለውጠህ ሚስት አግባ ይህ ይሻልልና አሉት እርሱም አዎ ብወድ በሚስቴ ይጠነቀቃለሁ በዚህ በክፏን እኖራለሁ እናንተ ግን ከእኔ ዘንድ ሂዱ ምን ትሸትሻላችሁ በእኔ ላይ እግዚአብሔር ፈራጆች አድርጓችኋልን ይልቁንስ እናንተ እንዳይፈረድባችሁ ለራሳችሁ አስቡ ፈራጅ እንዲህ ነው እና ለእለቲቱም አንዲት ናት አላቸው። ይህንም ቅዱስ በእግዚአብሔር ዘንድ ተቀባይነት አገኘ፣ በሰው ዘንድ ግን የተናቀው ሆኖ ኖረ። ከእርሱም ጥቅም ያገኙ አመንዝራዎችም ዝሙታቸውን ተው፣ ከእሳቸውም ህጋዊ ጋብቻ ተገብቶ ይኖራል። ወደ ገዳምም ገብቶ መንኩሶ በጾም በጾ ልትወስኖ ይኖራል። በአንዲት ዕለትም ከአንዲት አመንዝራ ቤት ሲወጣ ያቺ ሴት አስቀድሞ የለመዳት አንድ ሰው አገኘውና የሽማግሌ እስከመቼ ድረስ በዚህ ክፉ ስራ ይኖራል ብሎ ፊቱን በጥፊ መታው። ከዛ በኋላ በአንዲት ቀን ባባት ውስጥ ሰግዶ ነፍሱንም በእግዚአብሔር እጅ ውስጥ ሰጥቶ በቤቱ መድረክ የዚች ሀገር ሰዎች ጊዜው ሳይደርስ በማንም ላትፍረዱ እንዳይፈረድባቸው የሚል ጽሑፍን ጽፎ ተገኘ። በጸሎት የሚገኝ በረከቱ ከኛ ጋር ለዘላለሙ ይኑር አሜን። በዚችም ቀን ደግሞ ቅዱስ አባት አባ ሲኖዳ በሰማትነት አረፈ። እሱም በግብፅ አገር ከብንሳ ከተማ ነው። ወደ መክስሚያኖስ ክርስቲያናዊ ሲኖዳ ማልክትን የሚያመልክ ነው ብለው ነገሩት። መሰሩበት ነገር ሰሩበት። በርሱም አስቀርቦ ስለ ሃይማኖቱ ጠየቀው። በንጉሱ ፊትም በክብር ባለቤት በያበ ኢየሱስ ክርስቶስ ትታምነ እሱም እውነተኛ አምላክ እንደሆነ መሰከረ። መክስሚያኖስም ይህን የከበረ አባት ሲኖዳም በምድር ላይ ዘርግተው በበትር በበትሮች እንዲደበድቡ ታዘዘ። አጥንቶቹ እስኪሰነጣጠቁ ደሞ በምድር ላይ እንደውሃ እስኪፈስ ድረስ አደረጉ። ከዚያ በኋላ እግሩን ይዘው ጎትተው ወስደው ሽታው የሚከረፋ በጨለማ መሆን ቤት አሉት። እግዚአብሔር መልአክ ቅዱስ ሚካኤል ተገለጠለት። ቁስሎቹንም አድኖ ጤነኛ አደረገው አደረገው አበረታታውም። በርታት፣ ፍራ ስለመከርሃም የክብር አክሊል ተዘጋጅቶልሃል ደግሞ በጽኑ ስቃይ ትሰቃይ ዘንድ አለ እግዚአብሔር እንዳዘዘኔም ከአንተ ጋር ነው ይኖራለሁ፣ አለው። ከዛም ከእርሱ ተሰወረ። በነጋ ጊዜ በንግስታት ትእዛዝ የሚተላለፍ ያን አመጸኛ ሄዳችሁ እዩት፣ መሞቱም ከሆነ ለውሾች ጣሉት ብሎ መክስሚያኖስ ወታደሮችን አዘዘ። ወደ እርሱም በደረሰ ጊዜ ቁሞ ሲጸልይ አገኙት። ያለ ምንም ጥፋት ጤነኛ እንደሆነ በስካውም ውስጥ ይህም ማመልከት እንደሌለው እርሱም ከቶ ምንም እንደ ስቃይ እንዳላገኘው እንደ ጤነኛ ደስ እንዳለው ሰው ተኝ ተግቶ እንደሚጸልይ ስለ እርሱ ስለ እርሱ ለንጉሱ ነገሩት። ንጉሱም ወደ እርሱ አስመጣው ከህይወቱም የተነሳ አደነቀ። ልብሶቹን ማስወልቆ ያለ ጉዳት ጤነኛ እንደሆነ ስጋውንም አየ። ደንግጦም ይያዩት ስራይን ታላቅ ነው አለ። ከዚያም ዘቅዝቀው ሰቅለው ከበታችሁ እሳት እንዲያነዱ አዘዘ። ይህን ማደረጉበት ደግሞ በመንኮራኩር አሰቃዩት። ባለንጋዎቹም አበዝተው ገረፉት፣ ደበደቡት። ማሰቃየቱን በሰለች ጊዜ ራሱን በሰይፍ ቆርጠው ለውሾች እንዲጥሉ አዘዘ። ውሾች ግን ፈጽሞ አልቀረቡትም። ሌሊም ሲሆን መመና መጥተው ስጋውን ወስደው በአዳዲስ ልብሶች በጣፋጭ ሽቶዎች ገነዙ፣ በሳጥንም ማድረግ ቀበሩት። ከሥጋውም ብዙ አስደናቂ ታምራቶች ተደረጉ። በረከቱ ከኛ ጋር ለዘላለም ትኑር አሜን። በዚችም ቀን ደግሞ የከበሩ አጋኒዮስ፣ አውንድርዮስ እና አብንዲዮስ በሰማዕትነት አረፉ። እሊህ ቅዱሳን ከአባቶቻችን ጀምሮ ክርስቲያኖች ናቸው። አምላካዊ ትምህርትን ሁሉ የተማሩ ናቸው። በእግዚአብሔር ሕግ ጸንተው ሲኖሩ ኢየሩሳሌም ሊቀ ጳጳስ ቅዱስ አርሞስ መርጦ ኤጲስቆጶሳት አድርጎ ሾማቸው። ግን በታላቁ ቦታቸው ላይ አይደለም፣ በብዙ ሀገሮች ውስጥ እንዲሰበሰቡ ላካቸው እንጂ። በሀገሮችም ያሉ ካድያን ያዟቸው ያለ ህርዳ አብዝተው ነፍሳቸውንም በጌታ አብዝተው ገረፏቸው፣ በድንጃ ሞገሯቸው፣ ነፍሳቸውንም በጌታ እጅ ሰጡ። በረከታቸው ከእኛ ጋር ለዘላም ትኖር አሜን። በዚች ቀን ደግሞ ቅዱስ ቶማስ ሐዋርያ ሰባት ዓመት ያህል የጋኔል ግንኙነት በአስቸገራት በአንዲት ሴት ላይ ታምራትን አደረገ። ሐዋርያት ሐዋርያት ቶማስም የዚህ ጊዜ የችው ጊዜ የክርስቶስ ሐዋርያ ሁኖ የችው ጊዜ የክርስቶስ ሐዋርያ ሆኖ ሆኖ እጅግ ከሚያሰቃየኝ ጠላት አድነኝ ብላ ወደ እርሱ ጮኸች። እርሱም በምን ምክንያት አገኘሽ አላት። እርሷ ከመታጠቢያ ከውሽባ ቤት ስወጣ እንደ ሰው ዱ ዱ ዱ እያደረገ በመታወቅ መጣ ድምፁም ስላ ሰላላና ቀጭን ነው። በሴትና በወንድ ስራ ሁሉ ነይ እርስ በርሳችንም አንድ እንሆነ ላይ በተኛውም ጊዜ በሌሊት መጥቶ ከእኔ ጋር አንድ ሆነ። ብሸሹም አይተወኝም መጥቶ ያስቃይኛል እንጂ። እኔም ከጾለት የተነሳ ጋንንት እንድንቅ እንቀጠቀጡ አውቃለሁና ጸልልኝ፣ አድነኝም አለችው ሐዋርያ ቶማስም ሰምቶ ጸልዮ ጋኔሉም ከእርሷ እንዲወጣ አዘዘ። ያን ጊዜ በእሳት በጤስም አምሳል ከሴቲቱ ላይ ወጥቶ ተበተነ። ከዚያ በኋላ በክርስቶስ መስቀል በሌዋ ባማት ተበስገውና ደሙና አቀበላት ወደ መዘመዶቿ አሰናበታት። ልዩ የሆነች በረከቱ በሁላችን የክርስቲያን ወገኖች ላይ ትደር ለዘላለሙ አሜን። ጌታ ወይ ከብልጽግናቸው ብዛት የተነሳ ብዙ ማካገቡት ይልቀዳይቱን አነስተኛ ባንደ ተቀበል

በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ለዘላለሙ አሜን።